አሰላሙ አለይኩም ወረሐመቱላህ ወበረካቱ። በዛሬው ቪዲዮዋችን ስለ አንድ ጀግና ወጣትና ስለ አንድ ሳሒር የምናይ ይሆናል። ቪዲዮን እስከ መጨረሻው ድረስ ይከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። አስተያየትም ካላችሁ ኮሜንት ሥር አስቀምጡልን። አንድ ንጉሥ ነበር። ይሄ ንጉሥ አላህን አማጺና በዳይ ሰው ነበር። ሰዎችን እንዳለ በሴሕር ወይም በድግምት ይዟቸዋል። አንድ ኃይለኛ ደጋሚ የሆነ ሰው ነበረው። ይህም ደጋሚ ድግምቱን እየሰራ ሰዎች እንዲታለሉ ያደርጋል። ይህም ደጋሚ እድሜው እየገፋ ይመጣል። በዚህ ሰዓትም ወደ ንጉሱ ጋር ይሄድና እኔ መሞቻዬ ጊዜ ደርሷል። እኔ ከሞትክ በኋላ የኔን እውቀት የሚቀበለኝ አንድ ጎበዝ ወጣት ፈልግና እሱን ላስተምርልህ ይለዋል። ንጉሱም በዚህ ደጋሚ ሀሳብ ይስማማና በመንደሪቷ ላይ ጎበዝና ጭንቅላቱ ፈጣን የሆነን ልጅ ይዞልኝ ለመጣ ሰው ትልቅ ሽልማትን አዘጋጅቻለሁ ብሎ ያውጃል። ሰዎችም በመንደሩ ላይ ይገኝ የነበረን አንድ አብደላህ የተባለ ጎበዝና ፈጣን ልጅን ይዘውለት ይሄዳሉ። በዛ መንደር ላይም ከነቢዩላህ ዒሳ ሐዋርዮች መካከል የነበረ አንድ ነሳራ ነበር። ይህም ነሳራ አላህን ሱብሓነሁ ወተዓላ ያመልካል። ከሰዎች ተነጥሎ ጎጆን ሰርቶ በዛ ጎጆ ላይ አላህን ያመልክ ነበር። ይህም ወጣት በዛ መንገድ ላይ ሲያልፍ ሁል ጊዜ ይህንን አቢድ ሰውዬ ይመለከተዋል። ለአላህ ይሰግዳል፣ አላህን ይለምናል። ወደ ጠንቋዩ ጋር ሲሄድ ደግሞ ያ ጠንቋይ ራሱ ላይ ይሸናል፣ በራሱ ላይ ይጽዳዳል፣ ከሸይጣኖች ጋር ያወራል። ይህም ጎበዝ ወጣት አላህን ሚያመልክ የነበረው አቢድ ሰውዬን ይወደዋል። እሱ ጋርም ቀርቦ ስለሚያደርገው ነገር ይጠይቀው ጀመር። ያ ማዓቢድ ነሳራ ልጁን አስጠግቶ ስለ ተውሒድ ያስተምረው ጀመር። ጠንቋዩ ጋ ሲሄድ ደግሞ ይሄ ምስኪን ወጣት ኩፍርን ያስተምረዋል። በዚህም ሁኔታ አንዴ ስለ አላህ፣ አንዴ ስለ ኩፍርን እየተማረ ቀጠለ። አንድ ቀን በመንገዱ ላይ የሆነ እንስሳ ብቅ ብሎ ሰዎችን ያስፈራራ ጀመር። ያ እንስሳ አንበሳ ነውም ተብሏል። ሰዎቹም ያንን አንበሳ ፈርተው ራሳቸውን ለማዳን ይሸሹ ጀመር። ያም አንበሳ የሰዎች መተላለፊያ የሆነ መንገድ ላይ ቆመ። ምስኪኑም ወጣት ይህንን በተመለከተ ጊዜ ደፈር ብሎ ወደፊት ወጥቶ ዛሬ ሐቁን ምለይበት ቀን ነው፣ እውነታው ያለው ወይ ከዓቢዱ ጋር ነው ወይ ደግሞ ከጠንቋዩ ጋር ነው አለና ከመሬት አነስ ያለች ትንሽዬን ድንጋይ ያነሳው ያችንም ትንሽዬ ድንጋይ ወደ ላይ ከፍ አረጋትና፣ አላህ ሆይ አንተ እውነተኛ ጌታ ከሆንክ፣ ይሄ ደግሞ ስምህ ከሆነ፣ ጠንቋዩ ደግሞ ውሸት ላይ ካለ፣ በዝች ትንሽዬ ድንጋይ እንስሳዋን ግደላት። ቢስሚላህ አላሁ አክበር አለና የያዘውን ድንጋይ አንበሳው ላይ ወረወረው። በሚገርም ሁኔታ የአላህ ጥበብ ሆኖ በዛች ትንሽዬ ድንጋይ አንበሳውን ገደለው። ሰዎችም ይህንን ሲመለከቱ በልጁ ተግባር በጣም ተደሰቱ። ወደ ላይ ከፍ አድርገውም ያደንቁትና ያጨበጭቡለት ጀመር። አንተ በጣም አሁን ትልቅ እውቀት አለህ፣ ከዛ ደጋሚ ከዛ ጠንቋይ ትልቅ እውቀት እንወስድሃል። አሁን አንተ አሉ ከተባሉ የጠንቋዮች ሁሉ ጠንቋይ ነህ እያሉ ያሞግሱት ጀመር። ነገር ግን ይሄ ምስኪን ወጣት ወላሂን ያልገደልኩት የገደለው ጌታዬ አላህ ነው። ከናንተ መካከል ታማሚ ካለ ወደኔ ይቅረብና ዱዓ አድርጌለት አላህ ይፈውሰዋል። ነገር ግን በአንድ መስፈርት ነው፣ ላ ኢላሃ ኢላ አላህ ብሎ በአላህ ያመንን ሰው ነው አላህን ዱዓ አድርጌለት እንዲፈወስ ማደርገው አለ። ሰዎቹም ይህንን በሰሙ ሰዓት አይነ ስውሩም ወደ እሱ ጋር ላኢላህ ኢላላህ ይላል፣ ዱዓ ያደርግለታል፣ አላህ አይኑን ይመልስለታል። የታመመውም ከቤቱ ላኢላህ ኢላላህ ይላል፣ ሰዎች ተሸክመውት ይመጣሉ፣ ዱዓ ያደርግለታል፣ በአላህ ፍቃድ ይሻለውና በሰላም በእግሩ መራመድ ይጀምራል። ይህም ተአምራዊና ድንቅ የአላህ ስራ ሁሉም ሰው ጋር መስተጋባት ጀመረ። የንጉሱም አማካሪ የሆነ አንድ አይነ ስውር ነበር። ይሄ ድንቅ ዜና በደረሰው ሰዓት ቀጥታ ወደ ወጣቱ ጋር መጣ። ሰዎችም ይሄ እኮ የንጉሱ አማካሪ ነው፣ ቢቀርብህ ይሻላል አሉት። ነገር ግን ወጣቱ ላ ኢላሃ ኢላላህ ካለ ዱዓ አደርግለታለሁ እኔ ምን ቸገረኝ አለ። አይነ ስውሩም ወዲያውኑ አሽሀዱ አን ላ ኢላሃ ኢላላህ ብሎ በአላህ መሰከረ። ወጣቱም ለአላህ ዱዓ አደረገለትና አላህ አይኑን መለሰለት። የንጉሱም አማካሪ አይኑ ሲመለስለት በጣም ደስ አለው። ወደ ንጉሱ ጋርም ተመለሰ። ንጉሱም አማካሪው አይኑ በርቶ ሲመለከተው እንዴት አይንህ በራ? ብሎ ጠየቀው። አማካሪውም አልሰማህም እንዴ ንጉስ ሆይ የእኛው ልጅ ጥንቁልናን ሴሕርን ሚማር የነበረው እኮ ነው። አስተማሪው ይህንን ወጣት ከሴሕር ዕውቀት የተሻለን እውቀት አስተምሮታል። ልጁም በጣም ጎበዝ ነው፣ ሰዎች የፈለጉትን ነገር ሁሉ እያደረገላቸው ነው ብሎ አማካሪው ለንጉሱ ይነግረዋል። ንጉሱም ልጁን ያስጠራውና አንተ አሁን ከጠንቋዩ ብዙ እውቀትን ወስደሃል ተምረሃል ይለዋል። ምስኪኑ ወጣት ግን እኔ በዛ ጠንቋይ ክጃለው ይሄን ሁሉ እውቀት ያስኩት ከእስልምና ነው ከዲን ነው ከተውሒድ ነው ይለዋል። ንጉሱም የልጇ አነጋገር በጣም ያናደዋል። ብዙ ወታደሮችን ያዘጋጅና ይህን ልጅ ወደ ተራራ ላይ ይዛችሁት ሂዱ፣ ከተራራ ላይም ወርውሩት ይላቸዋል። ያ ሁሉ ሰራዊት አንድ ወጣት ልጅን ይዞ ወደ ተራራ ላይ ይወጣል። ልጁም በዚህ ሰዓት አላሁመ ክፊኒ ቢማሽት ብሎ ዱአ አደረገ። አላህ ሆይ ከእነሱ ክፋትና ሸር በፈለግከው ነገር ጠብቀኝ፣ አንተ በሁሉም ነገር ላይ ቻይነህ ብሎ ለአላህ ይለምነዋል። አላህም የልጁን ዱዓ ተቀብሎ እያንዳንዱ ወታደር ከተራራው ላይ ይፈርጥ ጀመር። ሁሉም ወታደሮች ከተራራ ላይ ወድቀው ሞቱ። ልጁም በሰላም ወደ ንጉሡ ጋር ተመለሰ። ንጉሡም ልጁ በሰላም ያለ ወታደሮቹ መመለሱን ሲመለከት ወታደሮቹ የት ሄዱ? እንዴት በሰላም ልትመለስ ቻልክ? ብሎ ጠየቀው። ጀግናውም ወጣት አላህ ከእነሱ ሸር ጠበቀኝ ብሎ መለሰለት። የንጉሡም ንዴት ይበልጥ ጨመረ። አሁንም ወታደሮችን አዘጋጅቶ በባህር ራቅ ወዳለ ቦታ ውሰዱትና ልጁን ጥላቹት፣ እናንተ ተመለሱ አላቸው። ወታደሮቹም ልጁን ይዘው ወደ ባህር ገቡ። ልጁም እንደተለመደው ጌታዬ ሆይ ከነሱ ሸር ጠብቀኝ፣ እነካ አላ ኩል ሸይን ቀዲር፣ በሁሉም ነገር ላይ አንተ ቻይነህ ብሎ ዱአ አደረገ። አላህም ሱብሓነሁ ወተዓላ እንዳለ ወታደሮቹን አሰመጣቸው። እሱም በሰላም ወደ ንጉሱ ጋር ተመለሰ። ንጉሱም ልጁን በተመለከተው ሰዓት ወታደሮቹስ እንዴት በሰላም መጣህ? ብሎ ጠየቀው። ልጁም ጌታዬ አዳነኝ፣ እነሱን ደግሞ ጌታዬ አሰመጣቸው አለው። ንጉሱ በዚህ ሰዓት በጣም ደነገጠ። ተራራውም ላይ ባሕሩም ላይ ጌታህ ከረዳህ ታዲያ አንተን እንዴት ነው መግደል ምንችለው? አለው። ልጁም እኔን መግደል ከፈለክ እኔ ምልህን ነገር በአግባቡ ማድረግ ይኖርብሃል አለው። ንጉሡም እሺ ምን ላድርግ? ሲለው ምስኪኑ ወጣትም ሰዎችን እንዳለ ሰብስብ፣ ሰዎች በተሰበሰቡበት ላይ እኔን ታቀርበኛለህ ከዛም ቀስትህን ከፍ አድርገህ አላሁመ ረበል ጉላም እቅቱል ጉላም፣ አንተ የልጁ ጌታ ይሆን ከአላሁ ሆይ ልጁን ግደለው ብለህ ሦስት ጊዜ ድምፅህን ከፍ አድርገህ ሰዎች እንዲሰሙ ትላለህ። ከዛም ቀስትህን ስትወረውር እኔ እሞታለሁ አለው። ንጉሡም በቃ ይሄ ብቻ ነው አለው። አዎ ይሄ ብቻ ነው፣ ይህን ብቻ በስትክክል ፈጽም አለው። ንጉሡም ልጁ በነገረው መሰረት ሰዎች ሁሉ እንዲሰበሰቡ አደረገ። ከዛም ልጁን አስጠራውና ጦሩን ከፍ አድርጎ አላሁመ ረበ ጉላም እቅቱሊል ጉላም አንተ የዚህ ልጅ ጌታ የሆንክ ሆይ ይህን ልጅ ግደለው ብሎ ሦስት ጊዜ አለ። ከዛም ያለመውን ቀስቱን ወደ ልጁ ላይ አነጣጥሮ ወረወረው። በዚህ ሰዓትም ልጁ ሸሂድ ሆኖ ወደቀ፣ ወደ ጌታውም ሄደ። ሰዎቹም በዚህ ሰዓት አመንና ቢረቢል ጉላም እኛም በዚህ ወጣት ጌታ አምነናል፣ ወከፈርና ቢክ ባንተ ክደናል አሉት ለንጉሱ። ሁሉም ሰዎች በአላህ አመኑ፣ በንጉሱ ካዱ። በዚህ ሰዓትም ንጉሡ በጣም ተናደደ። በአላህ ያመኑትን ሰዎች ሁሉ ሊቀጣቸውና ከመረጡት ዲን ሊመለሱ ፈለገ። ወታደሮቹን ጠርቶ ትልቅ ጉድጓድ እንዲቆፈር አደረገ። ጉድጓዱንም በእሳት ሞላው። ሰዎችንም ከዚህ ሃይማኖታችሁ አትመለሱ ከሆነ እዚህ እሳት ውስጥ ነው ምከታችሁ አላቸው። ነገር ግን ሰዎቹ አንዴ የአላህ ሐቅ መጥቷቸዋልና አላህ ረድቷቸዋልና ያሉበትን እውነተኛና አስተማማኝ ዲን አልተውትም ነበር። እሳቱን መረጡ። ሁሉም በእሳቱ ተቃጠሉ። ሱብሃነላህ። ይሄ ቂሳ በጣም የሚገርም ነው። እንዲህ አይነት ችግር በእኛ ላይ ቢደርስብን እውነት ሃይማኖታችንን መርጣለን የሚለው ነገር በእኛ በአሁኑ ሰዓት ይከብዳል። አላህ ዲናቸውን አጥብቀው ከሚይዙ ሰዎች አድርገን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።